ሰላም እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች፣ ሰራተኛው አደይ ተከታታይ ድራማ ክፍል 152ን ይላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ይቆዩ። ዛሬ እንግዲህ ዳይመንድ ሩታ ሊፎ ነው። ወደ ክፍለ ሀገር የአደይን ቤተሰቦች ሽምግልና ለመጠየቅ መንገድ ላይ እየሄዱ ነው። ሩታ ገና ካሁኑ ደከመኝ ምንድን ነው ሞቀኝ፣ ልብሴ ቆሸሼ እያለች መንገድ ላይ ታስቸግራቸዋለች። ዳይመንድም እንዴ የኔ ሻኪራ ምንሆንሽ እያለ ሙዲ ይዘባታል። ዴቭም እኔ እኮ ነግሬሽ ነበር ይህን ቅብታትሽን እዛው፣ አሁን እንደዚህ አይነት ነገር የምንሰማበት አይደለም እያለ ይቆጣታል። አዴይም ወደ ቤተሰብ ደውላ ዴቭ እየመጣ ነው ትላታለች ለህታ የአደይ እህትም መንገድ ላይ ተቀብላችኋለች። እንደ ስለመጣችሁ ደስ ብሎኛል ትላለች። እኛም ስላየነች ደስ ብሎናል ብርሃን ይላታል። ኪንጎ ጠፍቷት ፍለጋ ላይ ነበረች። ና ቅምጥል የት ሄደ ትላለች። በየቤቱም ሄዳ ፈልጋ ታጠዋለች። እነ ፍቅር ቤትም በር በማንኳኳት ትጠይቃለች። አሹም በቃ አብረን ወተን እንፈልገው ይት ይሄዳል! ግን እኮ ዳይመንድ አደራ ብሎኛል፣ ስለዚህ አብረን እንፈልግ። የሆኑ ሰዎች እያሯሯወጡት ነበር፣ እነሱ ያዙት እንዴ፣ በቃ ይላታል። ፍቅርም አሹ በስርዓት ስራህን ስራ፣ እዚህ ቤት ለቤት ትተህ የምትዞርበት አይደለም ትለዋለች። እኔናች እንገናኛለን በማለት ዝታ ትታ ትሄዳለች። ቅምጥል በረከትም እህቱ በየቦታው ስትፈልገው ስላየችው ቀጥታ ወደነ ኪንጎ ቤት ይሄዳል። ኪንጎም እንደዛ ጥፍጥፍ ብሎ ተኝቶ ያገኘዋል። ምን ይሁን በማለትም በማለት የሚጠይቀዋል በቃ የሆኑ ሰዎች ናቸው ተጋተትን ተመታኝ እያለም ያወራዋል ወንድ ልጅ አይደለ እንዴ ደግሞ እኔ እያለው እንዴት ይመተዋል ይላል በረከት ቀመጠደም በጣም ታስባለች ላንተ ስለዚህ በቃ አሁን ልንገራት ይለዋል እንደዚህ ሆኜ እንዳታይኝም ይላል ኪንጎ ወጥቶ ሲሄድ ድንገት ከርቀት ቅምጥል ቁጭ ብላ ያያታል። ቤዛ ተከታተላታለች። ቤዛ በዛ መንገድ ማለፍ ስለፈለገች ድንገት ቅምጥልን አይታ እንዲህ በዚህ ሲሄድ ካየችኝ ጥሩ አይሆንም ብትመታኝስ? ብላ ያሰበች ትመስላለች። በረከትም ከኋላ ሆኖ በማስጠንገጥ አሁን ደግሞ እሷን የምትከታተያት ለምንድን ነው ይላታል። እኔ ያልተከታተልኳትም በምሄድበት መንገድ እዚህ ቁጭ ብላለች ትለዋለች። እና ፈራሻት እንዴ ይላታል። አሁን ከዚህ ጥፊ በማለትም አስፈራርቷት ይሄዳል። ማዘሯም ለምለም ናፍቃኛለች በማለት ወደነ ለምለም ቤት ሄዳ ስለነበረ ቤት ስትሄድ ቅምጥል ታገኛታለች። እንዴ ማዘሯ መተሻል እንዴ? ትላታለች። አዎ መጥቻለሁ ትላታለች ቅምጥል። አሁንም ዳይመንድን ኪንጎን ፍለጋ ትዞራለች። በመጨረሻም ኪንጎ ወደነ ቅምጥል ጋር ይመጣል። የበረከት እናትም እንዴ ልጄ ምኑና ነው እንደዚህ የተሰባበርከው? እያሉ ይጠይቁታል የሆኑ ሰዎች ብራ በድሬያቸው ብሬን አምጦ ስላቸው እንደዚህ ያደረጉኝ ይላል እንዴ ማዘሯ አሁን እንዴት ብዬ ነው ስሰርቅ ነው እንዲህ የተደበደብኩት የምለው ይላል በውስጡ ቅምጥልም ፍለጋዋን ስለቀጠለች ወንድሟ ይነግራታል እቤት እኮ መጥተዋል ይላታል ግን አንድ ነገር ልንገርሽ እንደዚህ አትንሰፍሰፊ እሺ ይላታል እኔ ግልጽ መሆን ነው የምፈልገው፣ ምን ማለት ነውም? ትለዋለች። ወደ ቤትም ስትሄድ ቤት ታገኘዋለች። እንዴ ምን ሆነህ ነው? ደግሞ እንደዚህ እንደምፈልግህ እንደማስብ አታውቅም እንዴ? ትለዋለች። አይ አውቃለሁ፣ በቃ ይቅርታ ይላታል። እንደዛ ስለቆሳሰለም ምን ሆነህ ነው፣ ማን ነው እንደዚህ ያደረገ ብላ ማዘሯ ፊት ትጠይቀዋለች። ብር ያበደሩኝ እያለ ይዘባረቃል። እሷ ምንም አልገባትም። ምን ማለት ነው ትለዋለች። ማዘሯም ቆይ ሞቅ ያለ ውሃ ላምጣለህ፣ እሱን ስታደርግበት ይለቅሃል ትለዋለች። እሷ ስትገባም እንዲህ ምን ሆነሽ ነው የምታስቀባጥርኝ? በቃ ገብቶሻል ይላታል። እንዴ ታዲያ እንደዛ ብለህ አትናገርም እንዴ? እኔ በዚህ ሰዓት ምንም ማሰብ አልቻልኩም ትለዋለች። በረከትም ለሌሊ ብዙ ነገር ያወራታል። ደግሞ የሚያወራት ስለ ወደፊት ሚስቱ ስለነበረ በጣም ትናደዳለች። ግን እቺ ወደፊት ሚስትህ ማናት? በቃ መስማት አልፈልግም ስለ እሷም ትለዋለች። እሱ ደግሞ ስለ እሷ ብዙ ነገር ያወራል። ግን ይሄ ሁሉ የታደለ የታደለች ሴት ማገኘት በዚህ ጊዜም ትለዋለች። እሱ የሚያወራት ስለ እሷ ነው። እሷ ግን ሌላ ሰው ትፈልጋለች። ደግሞ እኮ በዙሪያ ሻሉ ሰዎች ናቸው ይላታል። እሷም ከባለፈው ሊዲያ ጋር የነበረውን ስታስታውስ እንዴ ሊዲያ ናት እንዴ ትለዋለች። አይ እዛው አካባቢ ነው፣ አልሸሸሽም ይላታል። መቼም ፍቅርን አትለኝም ትለዋለች። እሱም ይስቃል። በቃ ከዚህ በላይ አላስጨንቅህም፣ ለማንኛውም ስለዚህ ሴት እኔ ፊት ከዚህ በኋላ እንዳታወራ ብላ ተቆጥታ ትታው ትሄዳለች። እሱም ይስቃል። የአደይ አባት የነ የአበበ ከቄ አለመሄድ በጣም አናዶታል። ደግሞ በተጨማሪ የራሄል አጎት ወደነ ራሄል ስለመጣ እንዴት መጣ እያለ ጫና ያለንና ጓደኛውን ያስፈራራቸዋል። ጋሽኛ ምን እናድርግ፣ አበበን ሂድ ስንል ያው ሌላ ሰው ደግሞ መጣ ይላል። በጣምም ይናደዳል። ሩታም በጣም ሽንቲ ወጥሮኛል፣ እባካችሁን ቶይሌቴት ነው ትላቸዋለች። እነ ዳይመንድም በጓሮ በኩል ባለው ጫካ ይዘው ሄደው ያው እዚህ ጋር ነው ወይ ሴቶቹ ይንጡና እዚህ ስጸዳጂ ይላታል። እሷም እንዴ ምን ሁነህ ነው የታል ሽንት ቤቱ እያለች ትጭሃለች። የአደይ እናትን ስላልገባቸው ምን እያለች ነው ይች ልጅ? አይ ልጅቷ ቶይሌት የምትለው ሽንት ቤት ነው ይሏታል። እና ብርሃን ይዛት ትሄዳ ብርሃን ወደ ውጭ ዛት ትውጣ ይላሉ። ዳይመንድም ሻኪራ ነግሬሽ ነበር፣ ወያኔ ሊጨፍን እንዴ ምንድነው፣ ምን እናድርግሽ? እያለ ይጮህባታል። ለመሆኑ በሰላም ነው ወይ የመጣችሁት? በማለትም የአደይ እናት ትጠይቃቸዋለች። እነዴቭን ዛሬ ደክሞናል፣ ስለ ጉዳዩ ነገ እናወራለን ይላል። ብርሃንም ስለ አደይን እያወራችሁ፣ አንተ ጥሩ ሰው ነህ ዴቭ እያለችው ድንገት አባቷ ከኋላ ይመጣል። አንተ ደግሞ የት ጎረምሳ ነህ በማለት በያዙት ዱላ ዴቭን ያስፈራሩታል። የዛሬው ክፍል ይህን ይመስል ነበር። መልካም ቀን።